ሳልታጠቅ ቦታስ፣ እኔ በላይ ዘለቀ የቴዎድሮስ ልጅ ማን ምን ያደርገኛል ብዬ ነው የወጣሁት። እኔ አሬ ሽፈራው ገርባው ልጅ ለመግደል እንዳቀዳቸው አውቃለሁ። ግን እንደው ብትመጡ፣ እናንተ ከምትመጡ እኔ ብመጣላችሁ ብዬ ነው። ሰላም ተናች ልብያለሁ። ሰላም ሰላም፣ እንደታያችሁት ፋኖ ቀደዳ ምናምን ወሎ አራምሳያ ተያዘች ቦሰና ተያዘች የሚባል ወሬ ደሴ ተያዘች ወገራ ምናምን ተያዘች የሚባል እንዴ ነው በሁለት አመት ጦርነት እንደው የደጋጋለበት ምክንያት ግን ይገባችኋል። አንዳንድ የወሎ ዬዎች አሉ። እነዚህ ክፍታፎች ምንም አይተናቸው የምናውቃ ማናው ቅሴ ጀመጣና አንዴ፣ ሸራርጉልን ተደብቆ እኮ ነው፣ አውሮፓ እኮ ቀዝኖ ሄዶ ነው። አንዴ ሸራርጉልን፣ እኛ አማራን፣ የአማራ ፋኖ ነው። ዛሬ በጣም መተኛት አልቻልኩም። የማራን ይዟታል ይዟታል እኮ ነው ብላችሁ ይህንን መረጃ ሳልሰጣችሁ ብተኛ ራሱ አላህ አይፈቅደውም፣ ኢየሱስ ክርስቶስ አይፈቅደውም የሚሉ ደናቁርትን አትስ ምር ወዳጁ ያለ መቀሌ ዘመና ያለው ሱዳን this is the truth እየተዋጋ ያለው ሁለቱ ትግሬም ሶ አማራ። ትናንትና ጀኖሳይደር ነው እያለ ሲጮክ የነበረ ትግሬ ዛሬ በትግሬ ልሳን ፋኖ ጀግና ነው የሚልህ ለምን ይመስላል? አራት ኪሎ እንደ ጨረቃ ስለ ራቀችው ነው፣ ማይ ፍሬንድ። ይህን ነው ማወቅ ያለብን። እንደ ጨረቃ ራቀችው፣ ትግሬ አራት ኪሎ አንተን፣ ዩ ጋይስ እራቀችው፣ እንደ ጨረቃ፣ እንደ ኮከብ ራቀችው፣ ሰማይ ጫፍ ሆነችበት። አራት ኪሎ ትግራውን በአማራ ላይ፣ በአማራ ፈረሶች፣ እነዚህ የዘመኑ ባንዳዎች እንደነዘመነ እንደነምሬ እንደነ ምሬወዳጆ እንደነ ባየቀና ሀብቴ ምናምን የምትሏቸው ሸቀጦች እንደ እስክንድር ነጋ እንደ መከታው ፈቄ እነዚህ ዋናውን የፋኖ መሪ አሰግድ መኮንንን ለማስመታትና ለመምታት ተንቀሳቅሰው ዙሪያውን ስለተከበበ ለመንግስት እጅ ያሰጡ ሰዎች ናቸው። ዘ አርናት ፋኖ ሊደርስ ኤኒወይ። ስለዚህ አሁን የምታዩት ውጊያ በሙሉ ወሎ ላይ ምሪ ወዳጀው ጎትቶ ያመጣው ጠላት ትግሬ ነው። ዋሀርቱ ኤክስፖስ ሶች ታይፕ ኦፍ ክሪሚናልስ እኔ ብልጽግና ጠላት ነው። ዛሬ ላይ ግን ብልጽግና ጠላታችን ነው፣ አብይና ጠላታችን ነው የሚሏችሁ እናንተ ወደው አይደለም። በዶክተሮች ቅስቀሳ ሞከሩ፣ አልተሳካም። አልተሳካም ምነ ልደቱ እያለው የውጭ ችግር መንግስት ተሞከረ፣ አልተሳካም። ቫይውለንስ ፍጠሩ ተባለ፣ አልተሳካም። ተንቀሳቀስ የኢትዮጵያ ሕዝብ ተባለ እንደ መታል አልተንቀሳቀሰም።

እንዳታምኗቸው። ናቸው ተማርኳል። የተማረከውን ጭቃ የሆነውን ትግሬ ጦር የሻቢያ ሌባ አይነግሩም። ሻኖችን ከተማ ተቆጣጠር ይላል። በሁለቱ አመት ውስጥ ያላየነው ጀግንነት ከትመት ሻኖ መሪውን እየነገረ ወላ ሳይደር ወይም ደግሞ የሽምቅ ተዋጊ ሆኖ እያለ ከጠላት ሚዲያ ጋር እየተነጋገረ መሪዎቹን እያሳወቀ እንዴት ጠላት አይገዛቸውም? ወያኔና ሻቢያ አዲስ አበባ ሲገቡ ዊዶ ሞዘ ሊደር

ብሩቱ ዙና አጠፋውት ኦኬ። ውሸት ነው። ሁለት ዓመት ሙሉ የሌለ የወሎ ጀግንነት ከየት መጣ ስትሉ ወያኔ ና ሻቢያ ፍራክሲዋል ፕሪቶሪያ ላይ የፈረሙትን ፊርማ ላለማበለሸት እና ሲስፋየር ይለዋል ፈረንጅ የጦር ስምምነት ላለማፍረስ በፋኖ መሪዎች በኩል የአማራን ፋኖ እየጋለቡ አብይ አህመድን ገለው ጎትተው ደብረጽዮንን እና ጌታቸው አሰፋን ወደ ቤተ መንግስት ለማስገባት የሚደረግ የሁለትዮሽ የጽምዶ የሚሉት የደንቆሮች ስብስብ ነው። አስረግቼ እየነገርኩ ስለዚህ፣ ይሄ ወሎዬ እየወጣ ቅላን ጠልጣይ አሸነፍን ተሸነፍን አትስማው። ዳሪዩር ኢኒሚስ ጠላቶች ናቸው። እንደዚህ ሚል ያለው አማራ ትግሬ እየመጣ ነው። በፍጹም ትግሬን እንደ ጎንደር አላሳልፍ ማለት አለብን። ኦኬ አላሳልፍ በለው። ድምጽ ይሰማል። ይሄው አስፓልት ዳር መሰል ይሰማል። አሁን ይሰማል ወይ? ወንድ ናቸው አዩ። እያያችሁን እኮ የት እንዳለን እኮ ይታወቃል። እጅሽ ሳትበላሽ በላሽ ነው። ለምን አትመጣ? ተቅማጥን በኩርቱ ፔስታል አዝለት ሄዳለሁ። አም ቴሊንግ ዩ ኮም ኦን ትራይ ሚ ተደብቀ ልትመታ ትችል ይሆናል እንጂ እንዲህ እየተንቀሳቀስ ማንም ደፍሮ አይመጣ። በመኪና ሊያልፍ አይችልም። በኔ ጋር አማማራ ጭንቅላትን ነውማ የምፈልጥልህ። you know that you know me head of of hero የጀግኖች ጀግና መሆነ ማወቅ አለብህ። መሀይም ደንቆሮ ሻቢያ እና ወያኔን ሊመታ ይችላል፣ ተደብቆ ሊያስመታ ይችላል። አማራ ሆነህ ታዲያ ከፈራ ቤት ውስጥ ከተቀመጥክ ምን ዋጋ? ቅዘናም መሆን የለብህም። ዩ ሀቭ ኦንሊ ዋን ሶል ይላል ፈረንጅ፣ አንድ ነፍስ ነው ያለ። አንድ ሺ ሞት መጣ ብትለው፣ ዘጠና ዘጠኝ ሞት መጣ ብትለው አንዱን ግባ ብለው ይላል አማራ። ስለዚህ ይሄ ህዝባዊ አመጽ አስነስተው አብይን ገለው ደብረ ጽዮንን የማምጣት የባንዳዎች የፋኖ መሪ ተኩስ ነው ይሄ። ቅዘናም ፋኖ በግሉ ተታኩሱ አራት ኪሎ መግባት ሲያቅተው ጥንታዊ ጠላቱን ጨፍጫፊውን ህዋትና ወያኔ ሻቢያ ወደብ ዘጋን መልሶ ለማምጣት የሚደረግ የነምሬ ወዳጆ በእናታቸው የራያ ትግሬዎች የነተፈራ ማሞ በእናታቸው በአባታቸው ትግሬዎች በእናታቸው አገዎች እንቅስቃሴ ነው ይሄርሜ። ስለዚህ እኛ ሁለት ጠላት አለን። ወያኔና ሻቢያ አንዱ ነው፣ መጥተዋል ዳርዋን። ሁለተኛው ብልጽግና ነው ች ስትሮንር ወያኔ እናሻለ መንግስት ናቸው። ብልጽግና ሲ የሁሉም ብሄር ተወካይ ነው፣ በጭባጫ የበረንዳዳሪ ጥርቅም ነው። እሱን በጅራፍና በአርጭሜ ቂጡን ገርፈን የምናባረው። ስለዚህ እኛ መመከት ያለብን እነዚህ ሰሜነኛ እያሉ የሚያታልሉ ትናንትና በአሜሪካን መንግስት በአውሮፓ መንግስት አማራ ገዳይ ነው፣ የአማራ ፋኖ ጨፍጭፏል ብለው በነ መዓዛ መሐመድ በኩል ያስነገሩት ያንን የታባታቸው ረስተውት ነው ዛሬ ሀያ ስምንት አመት ሙሉ እኛ ደቡቦች ነበር ዋርናት ዋርናት ሳውዘር ሀይ ሀይ ሀይ ሀይ ወሳ ም ሄቨን

እየተደረገ ያለው የፋኖ ጦርነት የሚባለው የሁለቱ ትግሬዎች ጣምራ ጦር ነው። ሰባ ሚሊዮን ሕዝብ ነኝ ያለው አማራ ሰባት ሚሊዮን ትግሬ ያሸንፋል ብሎ መጠጋቱ በጣም ያሳዝናል። ስለዚህ የምታዩት ሁሉ የፖለቲካ እንቅስቃሴ የሻቢያና የወያኔ ነው። የፋኖ መሪዎች የወያኔና ሻቢያ የብልጽግና ተላላኪዎች ናቸው። ለምን ይመስላችኋል? ቋራ ድረስ ነው የቋራው ስምምነት ብለው የቋራው ቃል ኪዳን ያሉት እኮ ምሬ ወዳጆን ወደ ጎጃም ወስደው እነ ባየቀናውን ከጎንደር ወስደው በነወርቋይተነው ሰፈር ተሻግረው ዘጠኝ ሰዓት በሞተር ወስደው ትግሬ ለፋኖ መሪነት የመረጠልን ዘጠኝ ሰዎች ናቸው። ሰፌድ የመሰለ የፋኖ አርማ ይዘው መጥተው እነዘመነ ካሴ በጀነራል ምግበ እየተመራ ጉድ ያደረገን አደረጃጀት ነው። ስለዚህ ዛሬ በወሎም ሆነ በጎጃም የሚደረገው የፋኖ እንቅስቃሴ የሁለቱ ትግሬዎች ናቸው። እዚህ ታች ከታች የሚሳደቡት አጋሜና ሀማሴኖች ናቸው። ምክንያቱም ኦልሬዲ ፌል ወድቀዋል። እኔ ብቻ ነኝ የምቃወመው። አሁን ሁልጊዜ እኔ ውሸት የለ ማለት ልክ ነበርክ ትላለህ። ልክ ነበርክ። ልክ ከሆንኩ ዛሬ መስማት ነው፣ ፋክት ነው። አምሳ አምስት ህዋትን ቂጡን ገርፈን ይዘናል። መንግስት እኛም ማይተናል፣ መታወቂያውን ይዘናል። ሁለት የሻቢያ ኮረኔሎች ተማርከዋል ይልሃል ተይዘዋል። የሻቢያ ባንዲራ ተይዘዋል። ከዚህ በላይ ምን እናሳያችሁ? ስለዚህ ትግሬዎች እየመጡ መሆኑን የአማራ ህዝብ አውቆ ፋኖ መሪዎች ተራውን ፋኖ አታለው እንደ መጋዣ ልክ እንደ ሺ ዘጠኝ መቶ ሰማኒያ ሶስት ልክ እንደነድገዱ አንዳርጋቸው ትግላችንን ለመሸጥ ለመቀማት አማራ ወደ አራት ኪሎ ተደራጅቶ ሳይገባ ቲዲፍ የሚሉትን መቶ ሺ ጦር አስገብተው ህዝባዊ አመፅ አስነስተው በዶክተሮች ስላልቻሉ አሁንም ሙስሊሞችን ጨፍጭፈው ገለው የሃይማኖት ጦርነት ሁለቱ ክርስቲያንና እስላሞችን አጋጅተው የህዝብ እንቅስቃሴ ሲነሳ አዲስ አበባ አድፍጠው በገቡ ትግሬዎችና ሻቢያዎች፣ ሁለት ሚሊዮን ሻቢያ ገብቷል አዲስ አበባ አብይን ገለው ወይ ደግሞ ሲፈረጥጥ አራት ኪሎን በኦነግ ሸኔ እና በኦነግ ለመያዝ ነው። ዳት ኢዝ ዘ ሪያሊቲ ኤንድ ማይ ፖሊቲክስ ኤንድ ማይ ፖለቲካል ቪው እኔ የማውቀው ይሄ ነው። ተመስገን ጥሩ ነህ። ባንዳ ነው ያለው፣ ትክክል ነው። ሂዝ ራይት። እንዴት ጎበዝ፣ 28 አመት ሙሉ ሲጨፈጭፍን የነበር ጎበዝ ትግሬ ማለት ይሄ ነው። ግድግዳ ግፋ እያለ አማራን ሲያስገፋ፣ ኦሮሞን ቆለጡ ሲቆርጥ የነበር ውሃ ሲያንጠለጥል የነበር ትግሬን በአራት አመቱ ጦርነት ሁለት አመት ያክል የወሎን ህዝብ ጨፍጭፎ ከብቶችን በብሔር ወክሎ አርዶ ጅማታቸውን እንዳያርሱ ቆርጦ ሄደ። ትግሬ እንዴት ዛሬ ሰሜነኛ ብሎ ሲመጣ እንቀበለዋለን ነው? ልዩ አንደርስታንድ ጋይስ። አሁን ተደብቀው ከታች ማት ሺህ ምናምን ሰው እያየ እማይገቡት የማይገቡት ለምን መሰላቸው ያፍራሉ። እኛ ደግሞ ሰው እንደማይሰማቸው ለማስመሰል ነው። እያንዳንዱ የኔን ሚዲያ አሁን አዲስ አበባ ቁጭ ብሎት ሳይገባ ይመለከታል። የመንግስት ባለስልጣን ደህንነቶች፣ ትግሬ፣ ኤርትራ፣ ፋኖ ራሱ ስማርትፎን አለው። ፋኖ የከሰረው እኮ ስማርትፎን ሲዝ ነው። ፋኖ የከሰረው ከነመሳይ መኮንን ጋር ሲያወራ ነው። ፋኖ የከሰረው መሪውን ሲያሳውቅ ነው። ዋዳሴትሚን ጉሬላ ፋይተር፣ ዋዛሚን ጉሬላ ፋይተር፣ ዩ ጋይስ ጀስት ቴል ሚ ዋዛሚን ጉሬላ ፋይተር ምን ማለት ነው? ስሞል ኢን ነምበር ፋይተሮች ሂውጅ የሆነውን የመንግስት ኃይል በሽምቅ ውጊያ ማንበርከክ ማለት። ኢፍ ዩ ቴል ፎር ዮር ኤኒሚ ዮር ሊደር ዩ ፌል ኦኬ። መሪን ከነገርክ ይመለመላል። ይሄ የወያኔና ሻቢያዎች ሴራ ነው። ዘመነ መሪ ነው ካልክ፣ ዘመነን ይመለምለዋል። መጀመሪያ ምልምል ነው። ምሬ መሪ ነው ካልከው ይመለምልሃል። ዋይ ዩ ቴል ሊደር ቱ ዩር ኤኒሚስ?